የአማራ ክልል የመንግሥት የልማት ድርጅቶች የክልሉን ኢኮኖሚና የገበያ ክፍተት በመሙላት ኢንቨስትመንትን በማስፋፋት የበኩላቸውን አስተዋጽዖ እያበረከቱ እንደሚገኙ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። በክልሉ የኢንቨስትመንት ሆልዲንግ ለማቋቋም በተካሄደ ጥናት ላይ የክልሉ የልማት ድርጅቶች ና የቢዝነስ ተቋማት የስራ ኃላፊዎች ውይይት አድርገዋል። ጌታቸው ገደፋው ተጨማሪ አለው። በአማራ ክልል የኢንቨስትመንት ሆልዲንግን ለመመስረት የጥናት ቡድን ተቋቁሞ ላለፉት አንድ ዓመት ተኩል ጊዜያት ሲሰራ ቆይቷል። በተጠናው ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት አመራሮች ውይይት አድርገዋል። የአማራ ክልል የመንግሥት የልማት ድርጅቶች የክልሉን የገበያ ክፍተት በመሙላት ኢንቨስትመንትን በመሳብና የአስተዳደራዊ ውሳኔዎችን ተግባራዊ በማድረግ ከፍተኛ አስተዋጽዖ ማበርከታቸውን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናግረዋል። በክልላችን የልማት እንቅስቃሴ የመልካም አስተዳደር እንቅስቃሴ ውስጥ ከፍተኛ አስተዋጽኦ ሲያበረክቱ የቆዩ መሆናቸውን ሁላችንም እንገነዘባለን። አንዳንዶቹ በክልል ብቻ ሳይሆን በሀገር የኢኮኖሚ እንቅስቃሴም ላይ ሁነኛ አስተዋጽኦ የሚያደርጉ በቀጥታ የአገርን ኢኮኖሚ በሚያሳድጉ ተግባራት ላይ የተሰማሩና በአጠቃላይ የአገርን ኢኮኖሚ በማሳደግ ማህበራዊ ኃላፊነታቸውን በመወጣት በኩል ቀላል የማይባል አስተዋጽኦ ያበረከቱ የልማት ድርጅቶች ናቸው ያሉ። ሆኖም ግን እነዚህ የልማት ድርጅቶች የክልሉ መንግስት እና ህዝብ አሁንም የሚጠበቅባቸውን ተልእኮ በመወጣት በኩል በራሳቸውንም የራሳቸውንም የኮርፖሬት እና የኩባንያ ተልእኮ በማሳካት በኩል ቀላል የማይባሉ ችግሮች ይስተዋሉባቸዋል። መንግስት የልማት ድርጅቶች ወደ ኢንቨስትመንት ሆልዲንግ በማሳደግ የልማት ድርጅቶቹ ከክልሉ መንግስት ድጋፍ በመላቀቅ በራሳቸው የቢዝነስ ሀሳብ በመመራት ትርፋማ እንዲሆኑና ወደ አዲስ ኢንቨስትመንት እንዲገቡ ያስችላል ያሉት ደግሞ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ናቸው። እስካሁን የክልሉ መንግስት የክልሉን የመንግስት የልማት ድርጅቶችን ሲደግፍ ቆይቷል። የመጣንበት አሁን አትደገፉን ነው። አርም ሌንግዝ ዲስታንስ ማለት አንዱ ይሄ ነው። አትደገፉ፣ ራሳችሁን እንችላችሁ፣ በራሳችሁ በቢዝነስ ሀሳቡ ብቻ ተመሩና ፕሮፊት ጄኔሬት አድርጉ፣ ፕሮፊት ማክሲማይዝ አድርጉ፣ ወደ አዲስ ኢንቨስትመንት ግቡ። ወደ አዲስ ኢንቨስትመንት ሲገባ ኢንቨስትመንት ሆልዲንጉ በራሱ አዲስ ኢንቨስትመንት ይፍጠር፣ ሰብሲደሮቹ በስሩ ዘ ዘር ሰብሲደሮች ደግሞ አዳዲስ ኢንቨስትመንትን እየፈጠረ ሀብት ያከማች አኩሙሌት ያድርግ። አርም ሌንግ ዲስታንስ እንዲኖር የፈለገው አንዱ ይሄ ነው። ጥናቱ የሀገር ውስጥና የሌሎች ሀገራት ተሞክሮ ተወስዶ የተሰራ መሆኑን የአማራ ፓይፕ ፋብሪካ ዋና ስራ አስኪያጅና የጥናት ቡድኑ ሰብሳቢ አቶ ወንዶ ሰንጌታ ነህ ገልጸዋል። ጥናቱ በዋነኛነት የመንግስትን ጣልቃ ገብነት በመቀነስ የድርጅቶቹን ነጻነት ማረጋገጥና በቢዝነስ የአስተሳሰብ ዘዴ እንዲመሩ ማድረግ የሚያስችል ስለመሆኑም ነው የተናገሩት። የልማት ድርጅቶቹን ለመምራት የሚያስችል ጠንካራ አደረጃጀት እንዲኖርና በልማት ድርጅቶች መካከል ትብብርን በመፍጠር ለክልሉ ልማት የበኩላቸውን ሚና እንዲወጡ ያደርጋል ብለዋል። አዲስ የሚያመጣው ነገር ሁለት ነገሮች ናቸው። አንደኛው መንግሥት በረጅሙ ጣልቃ እንዳይገባባቸው የድርጅቶችን ነጻነት ማስከበር ነው። ሁለተኛ የሚመሩት በመንግሥት የአስተሳሰብ ዘዴ ሳይሆን በቢዝነስ የአስተሳሰብ ዘዴ እንዲመሩ ያደርጋል። በቢዝነስ አስተሳሰብ ዘዴ እንዲመሩ ማድረግ ደግሞ ታለንትን ይጠይቃል። መሪው ታለንትን ይጠይቃል። የቦርድ አደረጃጀቶችን ይፈትሻል። የኮርፖሬት ገቨርናንሱ በወጥ እንዲሆን ያደርገዋል። የኮርፖሬት ገቨርናንሱ ወጥ ሆነ ማለት የልማት ድርጅቶቹ ስኬታማ እንዲሆኑ ያደርጋቸዋል። ለመምራት የሚያስችል ጠንካራ አደረጃጀት እንዲኖር ያደርጋቸዋል። ሌላው ትብብርን ይፈጥራል። በልማት ድርጅቶቹ መካከል ኢንቨስትመንት ሆልዲንጉ የልማት ድርጅቶቹ ግልጽ አሰራርና ተልእኮ ኑሯቸው የክልሉን እድገት በማፋጠን ረገድ ጉልህ ድርሻ እንዲኖራቸው የሚያስችል ትልቅ የኢኮኖሚ ሪፎርም መሆኑም ተመላክቷል።